እንዴት ቆይታችኋል? ክብራን አድማጮቻችን፣ ከዲላው እሸቱ ወርቁ ጋር የጀመርነውን የገጠመኝና ማስታወሻ ቆይታችንን ለመቀጠል በቀጠሯችን መሠረት ዳግም ተመልሰናል። ወደ ጌዲኦ ምድር የተጓዘ ጋዜጠኛ ያሰበውን ለማሳካት ያለሱ መሪነት አይሆንለትም የሚባልለት እሸቱ በብዙ የልጅነት ፈተናዎችና ውጣ ውረዶች አልፎ ዛሬ ላይ ደርሷል። በቲያትር በጋዜጠኝነትና በበጎ አድራጎት ሥራዎች የቻለውን ሁሉ ሲያደርግ ኖሯል። አሁንም በዚያው መስመር ላይ ነው። ከዚህ ዘርፈ ብዙ የሕይወት ልምዱ ያሳለፈውንና ገጠመኞቹን ሰፋ አድርገን ተጨዋውተናል። እንደምታስታውሱት ባለፈው ሳምንት በልጅነቱ በደረሰበት አደጋ ግራ እጁን ካጣ በኋላ የነበሩትን የሕይወት ፈተናዎች በተመለከተ ነበር ቆይታ ያደረግ ነው። አልችልም እንዲ የሚል ራሴን ወደ መጠየቅ ካልቻልኩ፣ ምን አረጋለሁ እዚህ ምድር ላይ ራሴን እስከ ማጥፋት ድረስ የሄድኩበት ሁኔታ ነበረ። ዛሬ ደግሞ በሁለተኛው ክፍል ቆይታችን በቲያትር በጋዜጠኝነትና በበጎ አድራጎት ስራዎች ላይ ስላለው ተሳትፎ እንጨዋወታለን። አብራችሁን ቆዩ። ወደ ኪነ ጥበቡ ጉዞህ ደግሞ ልምጣ። እሸቱ ዲላ ላይ በጥበባት መድረኮች በመስራት ብቻ ሳይሆኑ እስከ ማስተማር፣ ጋዜጠኝነትና ቲያትር ላይ በተለይ ብዙ እንቅስቃሴ ያደርጋላሉ። ነጋሸባት መኩሪያን ጨምሮ ከትልልቅ የኢትዮጵያውያን ኪነ ጥበብ ሰዎች ጋር በተለይ በቲያትሩ የተለያዩ የኢትዮጵያ ከተሞችንም መዞርህን ሰምቻለሁ። እኔ ታሪክ ጎልጉሎ የነገረ ሰው በቀው ጥሮ ነበረ። ቲያትር እንዳልኩ 85 ላይ ሀይ ስኩል ስንገባ ሚኒሚዲያ አስጀመርንና ያኔ ባህል ሚኒስቴር ላይ የነበሩ ብዙ ሰዎች ወደ ክፍለ ሀገር ተበትነው እንደ ቲያትር ወይም ደግሞ ኪነ ጥበቡም ስነ ጥበቡም ላይ እንዲያስተምሩ ተመድበው ነበር እና ዲላ የመጡት አቶ ሀይሉ ከበደ በጣም ትልልቅ የኪነ ጥበብ ሰዎች መሰላደቆ፣ ነጀጎል የሚባሉ በጣም የኪነ ጥበብ ሰዎች በስነ ጥበቡም በኪነ ጥበቡም ላይ ትልቅ አበርክቶት የነበራቸው ሰዎች ዲላ ተመድበው መጥተው ነበርና እነሱ ምልመላ ያካሄዱ ነበር ሀይስኩል ላይ። ከዛ ገባውኝ። እኔም ያው እነሱ ጋርም ትንሽ እንትን ነበረ የአለማመን ነገር ነበረና ና በፈተና ነበር የገባ ነው። በኋላ ሁለት ሶስት የወደቅኩኝ፣ ፈተናውን ማለፍ አልቻልኩ። መጨረሻ ላይ እንዲያውም ጋሻይሉ ያለኝ ምንድን ነው አንተ ድምፅ ትንሽ ለሬዲዮ ስለሚቀርብ ሬዲዮ ላይ የሬዲዮ ስራዎችን ብትሞክር ነው የሚሻልህ የመድረኩ ላንተ አይሆነም አለኝ። እኔ ደግሞ ላኛ ነኝ። ለምንድን ነው የመድረክ ስራ ለእኔ የማይሆነው አልኩና ከኔ ጋር የወደቁ አንድ አራት አምስት ልጆች ነበሩ። አንድ ትንሽዬ የሆነች ተጻፈች ድራማ ነገር ካለች ስጠንና በሱ ፈትነን አሁን አልኩት። ከዛ ሰጠን አንድ ስክሪፕት፣ የዛሬ ሳምንት የሚል ርዕስ ያለው ስክሪፕት ሰጠ። ሰራ ነው አያ ቦጋ ለሚባል ገጸ ባህሪ ነበረ፣ እሱን እኔ ወሰድኩኝና ሰራ ነው። በኋላ ጨርሰናል በቃ ከሰዓት በኋላ ገምግመናል እዛው ሀይ ስኩል ላይ። አላወቀንም ማና ማናችንንም አለየንም። አያቦጋ እሸቱ ይሁን ተስፋ ገኘ ይሁን ማንንም አላወቅም ና መጨረሻ ላይ እቺ ከርቴን እንደ ከርቴን ኮል ያዘጋጅናትም ነገር ስለ ነበረች ትውውቅ ላይ ያችንን እንትናችንን አውልቀን እንትን ስንል እሱ ራሱ በሳቅሞ ተበቀ ትችላላችሁ። ከዛሬ ጀምሮ አልፋችኋል፣ ስልጠናውን መውሰድ ትችላላችሁ ተባለ። አንድ ዓመት ስልጠና ወሰድን። የቲያትር ኮርስ ከትምህርት ቤት ውጭ ማለት ነው። ከሰዓት ማታ ማታ የቲያትር ኮርስ እንወስዳለን፣ ቀን ቀን ትምህርታችንን እንማራለን። እንዲህ እንዲህ እያለ ጽናት የቲያትር ክበብ የሚባል መሰረትን። ከዛ በኋላ ጽናት ከመሰረትን በኋላ ደግሞ አሁን በአዲስ አበባ ዩኒቨርሲቲ የቲያትሪካል አርት ዲፓርትመንት መመር የሆኑት ዶክተር ተሻለ አሰፋ የሚባሉ ሰው እዚህ ዲላ መጡ። እሳቸው ደግሞ የበለጠ ብዙ ነገሮችን አስተማሩ። አሁን ከዛ በኋላ እዚህ ሀገር፣ ብዙ አርቲስቶች ቲያትር ይዘው ይመጣሉ። ነጋይ ጸጋይ ገብረ መድን ሀሁ ወይም ፐፑን ይዘው መጥተዋል፣ እና አለሙ ገብረአብ፣ ሌሎች ሌሎች ትላልቅ አርቲስቶች ብዙ ቲያትሮችን ይዘው መጥተው እዚህ ይታይ ነበር። ዲላ፣ ይርጋ ጨፌ እያለ እስከ ሀገረ ማርያም ድረስ ወይም ደግሞ ቡሌሆራ አሁን ቡሌሆራ ነው የሚባለው። እስከዛ ድረስ ቲያትሮች ይሄዱ ነበር። ና ከዛ ከማዕከል ሲመጡ ቲያትሮች እኛ ነን እዚህ የምናስተባብረው። ጋይ ጸጋይን የሚያወቅ ነው ዲላ ላይ ነው። ጋይ ጸጋይ ምን አለን መሰለህ፣ ጋሼ እዚህ ኮት ለብዙ ቲያትሮችን መስራት እንፈልጋለን። እባክህን ድርሰት ለምን አሰጠንም ማለት፣ ይሄ ሀገር ቡና ያበቅላል አደል አለን። አዎ ቡና ያበቅላል፣ አዲስ አበባ ግን ቡና ያበቅልም አለ። እሺ ያል ነው። እኛ አዲስ አበባ ያለን ሰዎች ቡና እንጠጣለን። ቲያትር ጻፊ ዲላ ላይ ብቻ አይደለም። እንትና አዲስ አበባ ላይ ብቻ አይደለም ያለው። እዚህም ቲያትር ጸሐፊ መፈጠር አለበት። ቡና የሚጠጣው ቡና የሚበቅልበት ቦታ ብቻ አይደለም አዲስ አበባን ቡና እየጠጣ ነው። ስለዚህ በዛ እንትና የታችሁት ትያትር ጻፍዋል። እና እንዲህ እንዲህ እያለን በሂደት በቲያትሩ ላይ ብዙ እየሰራን ቆየን። መጨረሻ ላይ ከ95 96 ላይ ከጋሽ አባተ መኩሪያ ጋር ተገናኘ። ጋሽ አባተ የምስራቅ አፍሪካ የቲያትር ተቋም አለው እና በምስራቅ አፍሪካ ውስጥ ያሉ ሀገራት ከስፔን የቲያትር ዩኒቨርሲቲ ጋር አታች የሆነ እንትን አሉ እና በዛ መልኩ ቲያትሮችን የቲያትር ስልጠና ይሰጥ ነበር። በተለይ ይሄ አወያይ ቲያትር የሚባለው ፎረም ቲያትር ላይ በአጋጣሚ ዲላ መጥቶ ስልጠና ሰጠን። ከኤድጋ ጨፌ፣ ከዲላ አለታ ወንዶ ያሉ ልጆች ነበሩ ና ከእነሱ ጋር በጋራ እዚህ ዲላ ላይ ስልጠና ሲሰጠን የተወሰነ ልጆች ጎልተን ስንወጣ እንደ አሰልጣኝ አድርጎ ከእሱ ጋር እየዞርን እንድንሰለጥን ፍቃድ ሰጠን ና ሻሸመኔ ላይ ባህር ዳር ላይ እንደገና ናዝሬት ላይ ቲያትር ስልጠና ከሱ ጋር የፎረም ፕሌይ ላይ ስልጠና እንድንሰጥና ና የተወሰኑ ልጆች ደግሞ እሱ የሚያዘጋጃቸው የአስተማሪ ቲያትሮች ነበሩት እዛ ላይ እንዲሳተፉ ልጆችን አደረግን። ከዚሁ ከጽናት ማለት ነው። እና በአጠቃላይ ብዙ ቲያትሮችን ሰርተናል። ለእኔ መጀመሪያው የመድረክ ስራዬ ትልቁ ምለው ቅድም ከነገርኩ ከፈተናው እንትን ነው፣ በኋላ ኦቴሎን የሰራ ነው ለመጀመሪያ ከህዝብ ጋር እዚህ ዲላ ላይ የሰራ ነው። ኦቴሎ ቲያትር ነው። ኦቴሎ በከፊል ነው የሰራ ነው፣ ሙሉን አይደለም። እና እዛ ላይ ጌታ ብራባንሽ ሆኖኝ ነበረ የምሰራው። ና ከተማ ውስጥ መጀመሪያ ቀን ላይ ሲደረግ የትኞቹ ናቸው ደግሞ እነዚህ ቀበጦች ኦቴሎን የሚሰሩት ምናምን ብሎ ነው ሰው ለትዝብት ነበር የገባው። በኋላ ግን ይደገም ተባለ። በማግስቱ ተደገም እና በጣም እንድናያየውት የልጆቹ ጉብዝና ነው በሰአቱ የነበሩ እዛ እያልን እያልን እንደዛ ብዙ ቲያትሮችን ሰርተናል። እዚህ ዲላ ላይ ቢያንስ የሙሉ ጊዜ ቲያትር የምትላቸው ከአርባ ከሀምሳ በላይ የሙሉ ጊዜ ቲያትሮችን ሰርተናል። ሌላው ደግሞ በኋላ ላይ የውጭ ቲያትሮችን የሚተረጉምልንንም ሰው አገኘን። የዚሁ መምህር ታደሰ ለገሰ ዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ የታሪክ መምህር ነበረ። እሱ የአንቷን ቼኮቭን ዘሲጋል የሚል ቲያትር ተረጎመልን ወይም የባህር አሞራ ቀጥታ ትርጉሙ። በዛ አጋጣሚ ግን የአንቷን ቼኮቭ ድርሰት የሆነውን አዲስ አበባ ላይ ለማሳየት እድልም ነበረ። የብሔራዊ ቲያትር በየአማተሮችን ያወዳድር ነበር፣ በየክፍለ ሀገር ያሉ አማተሮችን የያዙትን ድርሰት ቲያትር እዛ እንዲያቀርቡ። ግን ካለፉም በኋላ ሶስት ወር እዛ ቁጭ ብለህ ስቴጁን ተለማምደህ አዲስ ስቴጅ ተሰርቶልህ ትማለት ነበረብህና ያንን ይዘህ ልጆቹን እዛ ማቆየት የሚቻልበት ሁኔታ አልነበረም። በዛ ምክንያት ፌል አረገ፣ ሳይሳካልን ቀረ እንጂ ያ ቢሳካ ኖሮ የኔ በከፊል እዚህ ዲላ ነበር፣ ልጆች አብዛኞቻችን አዲስ አበባ ቲያትር ቤቶች ውስጥ እንኖር ነበር ብያስባለው። ግን አሁንም የሚቆጫ አጋጣሚ ነው። አዎ፣ በጣም የሚቆጫ አጋጣሚ ነው። ምክንያቱም እንደ አይነት ነገር ስታገኝ እንጀራቸው ሊሆን የሚችሉ ልጆች ነበሩ በሰዓቱ ቲያትር ላይ አሁን የሚገርምህ ያ ነገር ፌል ሲያደረግ፣ ጽናት የቲያትር ክበብ ፌል ማድረግ የጀመረው ከዛን ጊዜ ጀምሮ፣ እኔ ብቻ ሳይሆን ብዙዎቻችን ተስፋ ቆረጠ። ሞክረናል፣ ብዙ ስፖንሰር ለማግኘት ብዙ ሞከርን። ግን ሶስት ወር እዛ የሚያስቀምጥህ ሊኖር ያስፈልግ ነበር። በጀት ያስፈልጋል፣ የአልጋ የምግብ። እንደገና ደግሞ እዛ በተወሰነ መልኩ ስቴጅ አዳዲስ እንትን ነው የምታሰራው፣ መድረክ ገጽ የምታሰራው አዲስ ነው። ከቲያትር ቤቱን የሚመጥን ስቴጅ ነው የምትሰራው፣ ለዚህ ገንዘብ ያስፈልግ ነበር። ተስፋ ቆረጥን ብዙዎቻችን በቃ የተወሰኑ ልጆች አሁን እዛ በራሳቸው ጥረት አዲስ አበባ ይገቡ አሉ እንደነ ሚኪ ተስፋዬ በህይወት የለችም እንደነ አልማዝ ወንድሙ ሌሎችም ሌሎቹ ግን በቃ ያ ነገር ካልተሳካልም ብሎ ግማሹም ወደ ጋራጅ ግማሹም ወደ እንጨት ቤት ግማሹም አሁን ሾፌርም ይሆናል አሁን ዲላ ዩኒቨርሲቲ ላይ በጣም ብዙ ልጆች የጽናት አባል የነበሩ ልጆች በተለያየ ስራ ሴቶቹም ወደ በጸሐፊነት በምን በምን ብለው ራሳቸውን አብዴት እያደረጉ እስከ ትልቅ ደረጃ የደረሱም አሉ በሹፍርናም እየ ያሉ ጋራጅም፣ ምንም ምንም እየሰሩ ያሉ። እኔም ደግሞ ያው ወደ እኔ መክሊት ወደሆነ ወደ ጋዜጠኝነቱ ገባው። እንግዲህ በቃ 96 ላይ የመጨረሻ ተስፋ ቆረጥንና 96 ወደ ሚያዝያ አካባቢ ላይ ከበቡ ኦልሞስት በቃ ወደ መፍረስ ደረጃ ተቃረብን። እንደውም ሆነ አንድ ነገር አስታወስከኝ። ቲያትሩን ስሰራው የእጄን ጉዳይ በፍጹም ይረሱታል ሰዎቹ። በግብዣ ቦታ ያው ያኔ ጁስ ብርቅ ነው፣ ኬክ ብርቅ ነው ኬክ ትጋበዛለች ጁስ ትጋበዛለ። እንግዲህ ሰው ሲወድህ እንደ አይነት ነገር ነው የሚያደርግልህ። ዲላ ላይ በዛን ሰዓት ና ድቡ ቀለበት የሚባል ቲያትር ነበር። እና ሰውየው በጣም ወዶት በቃ የኔን ካራክተር ድብን ያለ የሞተ ሰካራም፣ በቃ አምስት አይነት ስካር የሚሰክር ሰውዬ ሆኜ ነው የሚጫወተው። ና ሰውየው ወረቀት አስቀምጦልኝ ነገ ሊጋብዘኝ ማለት ሲሄድ፣ ሰውየው ቁጭ ብሎ እየጠበቀ ነው። እና ወረቀት የሰጣትም ልጅ አለች። ይሄ ደግሞ ምን ሊሰራ መጣ አላት። እሱ እኮ ነው ጋሽ ተክሎ ነው ነው የተጫወተው ጋሽ ተኩል እኮ ሙሉ እጅ ያለው እ ሰው እንዴት ሆኖ ነው መድረክ ላይ እንደዛ ሆኖ ተጫወተ? ምትኝ ምናምን ተከራከሩ ከልጅቷ ጋር። እስኪ ሰካራሙን ዘፈን ዘፈንልኛል። ጠጅ ለጤንነት ይሆናል እያልኩኝ ብዙ አመት ቆየሁኝ፣ እየቁም ኮንኩ ወይ ጠጅ በኩሮ ዳጄ እያለ ይዘፍነዋል። ና በጣም ከሳቀ በኋላ ታዲያ እጅ ቀጥለህ ነው እንዴ መድረክ ላይ ወጣ ነገሮች በቃ ይገጥመዋል ብዙ ቦታ ላይ። ከዛ ሁሉ አለም ነው አሁን የወጣ ነው። እና እንዴ ደግሞ የኔ ታሪክ አያልቅም። ች ግላንድ ቲቪ መርፌ ወጋ ነበርና ቲያትር ለማሳየት ጨፌ መሄድ ነበረብን። አጋጣሚ የእኔ ደብል ከስት የለኝም። እሱን ለመወጋት ይርጋጨፌ ሲሄድ እሑድ ቀን ነው። ክሊኒኮች በሙሉ ዝግ ናቸው። ጤና ጣቢያ ሄድኩኝ። እንዴት አንጋ ምናምን አለ። በኋላ አንዷን እባክሽ እንዲ ቲያትር ለመስራት መጥቼ ነው እንደዚህ እንደዚህ ብዬ ለመንኳትና፣ በኋላ መግቢያ ካርድም ደግሞ በየሄድንበት ተመልካች ለማፍራት ስትል ትሰጣለ ካርድ፣ እና ካርድ ሰጠዋት። በኋላ ቲያትሩን አይታ ጨርሳ ወጥታ እኔ ልብስ ቀይሬ ምናምን የሜካፕ ምናምን ሁሉ አጠፋፍቼ ሄድኩኝና ከጓደኞቿ ጋር ሌሎች ከፍለው የገቡ አሉ። እንዴት ነው ቲያትሩ ስላት፣ አንተ ግን መጥፎ ሰው ነህ አለች። እንዴት አልኳት። እንዴት አንተ የማትሰራበት ቲያትር ትጋብዘኛል? አለች። እኔ እኮ ነኝ ጋሽ ተክሉ እኮ እኔ ነኝ። እንዴ ጋሽ ተክሉማ ሌላ ሰው ነው የተጫወተው። ጋሽ ተክሉ እኮ ሽማግሌ ነው፣ አስቂኝ ሰው ነው፣ ስካሩ ምናምን የሚያዝናና ነው። አንተ እንዴት ሆነ ያንን ትጫወታለህ? አረባክሽን እኔ ነኝ የተጫወትኩት። በፍጹም አንተ አይደል። በኋላ የእኛ የቲያትር ማለት የቡድኑ መሪ ያለ መመር ጌታቸው ጥሩነህ የሚባል እሱ መጣ፣ እሱ ገላግሎኝ። እረ እሱ ነው እስኪ ያቺ የጠጇን ዘፈን ዘፈንላት በቃ እኔ ማሳመኛ የጠጇ ዘፈን ነበረች እና እሷን ዘፈኜ። በኋላ አመስግናኝ፣ ግን እኔ እ ለምንድን ነው እንደዚህ ያልሽው ምናምን ስላት፣ ያው ዞሮ ዞሮ የሚነሳው የእጅ ጉዳይ አይደል። ያ ሰው እኮ ሁለት እጅ ያለው ነው የሚመስለው እና እንደዚህ እንደዚህ አይነት ነገሮች በጣም ብዙ ደስ የሚል ጊዜ አለ። ከዛ በኋላ ቲያትሩ በጣም ከብዙ ሰው ጋር አስተዋውቆኛል። ዛሬ ላለሁበት እንትን ከሚኒ ሚዲያው፣ ከቲያትሩ ከሁሉም የተቀላቀለ ተዋጽኦ አለውና እንዳልኩ 97 ወደ መንግስት ስራ ገቡ። ወደ ጋዜጠኝነቱ ትምህርት ቤት ከመሄዳችን በፊት ከነ አባተ መኩራጊ የነበረን ጉዞ አጠር አድርገህ ብትነግረኝ ደስ ይለኛል። ከጋሼ ጋር ደሴ ላይ ፌስቲቫሎችን አዘጋጅተናል። እኛም አቅርበናል ዲላ ጽናት የትያትር ክበብ የነበረው የጋሼ ህልም በጣም ረቂቅ ነው። ጋሼ ኪነ ጥበብ ላይ የነበረው ትኩረት በጣም ከፍተኛ ነው። ሌላው ኪነ ጥበብ ላይ ብቻ አይደለም፣ አኗኗርህ ላይ ራሱ ያለው ላይፍ ኢትዮጵያዊ እንዲመስል የማሰቡ ነገር ራሱ የጋሼ በጣም ከፍተኛ። አዲስ አበባ አንድመ እንዲሄዱ እሱ ጋር እንደሆን ይፉል ይፈልግ ነበረ። እዛ ሀያ ሁለት አካባቢ እንትን ነበረው ስቱዲዮ አለው፣ መኩሪያ ቲያትር ስቱዲዮ የሚል። በኋላ ላይ ግን ያው በየሱም ጤናውን እያጣ ሲመጣ ነገሮች ጥሩ እንዳልሆኑ ሲሄዱ ከሱ ጋር ያለው ነገር ተቋርጠ። ከሱ አንጻር ከሰራቸው ስራዎች አንጻር ግን እንዲያው ስሙ የሚነሳበት ነገር አሁን እንደ ኢትዮጵያ እንደ ቲያትር አባቶች የሚነሳ ነገር ብዙ የለም። ጋሽ ጸጋዬንም መጋሽ አባተንም ስታነሳ ደሴ ላይ በነበረን የቲያትር ፌስቲቫል ላይ ከብዙ ሰዎች ጋር አስተዋውቀናል። 15 ቀን የቆየ ፌስቲቫል ከነ ጋሽ ጥላሁን ገሰሰ ከሌሎች ትላልቅ አርቲስቶች እነ እመቤት ወልደ ገብርኤል ከነ አዳፍሬ ከሌሎች ከሌሎች ጋር አዛ የነበረን ጊዜ በጣም ጥሩ ነበረ። አንተ በጽሁፍና በዝግጅት የተሳተፍክበ ያለባቸውን ተውኔቶች ታስታውሳቸዋል። እንዳልኩ መምህር ታደሰ ለገሰ ከተረጎማቸው የጄያን አኖኤል ድርሰት የሆነ የሜላ ትሩፋት እኔ ነኝ ያዘጋጀሁት። የሁለት ሰዓት ድርሰት ነው። በጣም ቆንጆ ድርሰት ነው። ከዛ ውጭ የእኔ አጫጭር ስራዎች በጣም ብዙ አሉ። በጋራ ደግሞ ምንጽፍ አብደላ ከርሲማ የሚባል በጣም ጎበዝ ጸሐፊ አለ። እሱ የተወሰነውን ይጽፋል። አምስት ስድስት ወይም ደግሞ ሶስት አራት ትዕይንት ከጻፈው በኋላ በእሱ ላይ ተሞርኩዤ እኔ እጨርሳቸዋለሁ። የእሱ ስራዎች ወደ ሰባት ስራዎች የአብደላ ከርሲማን ያዘጋጀኋቸው እኔ ነኝ የሙሉ ጊዜ ስራዎቹ ናቸው። ና ዝግጅት ላይ ደህና ነኝ ብዬ አስባለሁ። እኔ ከምጽፍ ይልቅ እንደውም አንዳንድ ጊዜ ምንድ ነው የሚመጣልኝ ሰዎች የጀመሯቸውን ስራዎች መጨረስ ያንን ማረቅ። ከዛ በተደጋጋሚ ከክልል የደቡብ ብሔር ብሔረሰቦች ሕዝቦች ክልላዊ መንግስት ከኤች አይቪ ከተለያዩ ነገሮች ጋር በተያያዘ አዘጋጆች ውድድር ነበረ። እዛም ሁለት ጊዜ አሸናፊ ሆኜ የእነሱን ስራዎች እኔ አዘጋጅች ያስረከብኩበት ጊዜ አለ። ና እዚህ ብዙ የሰራኋቸው አሉ። አንዳንዶቹ እስከ እስር ቤት የሚወሰዱኝ ስራዎች አሉ። ዲላ ቤት እሳት አደጋ አልነበራት ይሄ ማለት ስንት ዓመተ ምሕረት መሰለ? ዘጠና አንድ ዘጠና አካባቢ ነው። እና በኋላ የማዘጋጃው ኃላፊ በደንብ እንተዋወቃለን ቲያትርም እንደምንሰራ ክበብም እንዳለ ስለሚያውቁ ጠሩኝና ቲያትር ጻፍ አሉ። እንዴት ነው ቲያትር የምጽፈው? አሁን በዚህ ሰዓታ ጻፍ መጻፍ አለብን። ምንድን ነው እዚህ ከተማ እሳት አደጋ የለም። እዚህ ከተማው ደግሞ በሰዓቱ በሚገርም ሁኔታ በጣም በእሳት እየተፈተነ ነበር። እና እሳት ሰው እሳት አደጋ እንዲገዛ ሊያነሳሳ የሚችል ድርሰት መጻፍ አለብን። ሁለተኛ ሰው ከብት እየለቀቀ አስቸግሯል። ከተማው እየቆሸሸና ብዙ ነገር ነገሩ ደግሞ እነሱ ያላየው ሌላ ችግር አለ። ከተማው አስፋልቱ ተቦርብሯል መጠገን ነበረበት። ሌሎች ሌሎች ነገር እሱ የታያ ህዝብ የሚጠይቃቸው ነገሮች እኔ ደግሞ ሁለቱንም ያማከለ ድርሰት ጻፍኩኝ። በኋላ ዋናውን ገጸ ባህሪ ራሴ የተጫወትኩት 45 ደቂቃ እንትን ነው። በኋላ ላይ ስክሪፕቱን ጽፌ ስጨርስ ሳነብለት ወዶታል። ጥሩ ነው በቃ ወደ ሰው ከስታርግና ጀምሮ ተባለ። ከስታረግን ቀምልበል ሰው በጣም በቀስቀሳ ነው የወጣው። ባህል አዳራሹ በጣም ብዙ ሰው ወደ 1300 ሰው ነው በሰዓቱ የሚይዘው አዳራሹ ሞልቶ ሰው ቆሟል። መጨረሻ ላይ በቃ እኔ ወዶታል ያመሰግነኛል ብዬ ከስራው በኋላ ማዘጋጃ ቤት ሲሄድ ቀግባለኝ፣ ወንበር ላይ ቁጭ እንዳልኩ ፖሊስ፣ ከከተማ ፖሊስ አንድ ፖሊስ ላኩልኝ የሚል ነገር ሰማሁ። ልታሰር ነው አሉ። ወጥቼ ጠፋ እና እሷ ምን ኬዝ ልታሳስረኝ ነበር? እኔ ጻፍኳቸው ስራዎች ትንሽ ማህበራዊ ሹ ላይ ነው ብዙ ጊዜ እኔ አተኩሬ ስጽፍ የነበረውና አስተምረዋል በሰዓቱ። ከዛ በኋላ እንደተባለውም አምቡላንስ ማለት እሳት አደጋ ለመግዛት ብዙ ተሞክሮ አንድ አምቡላንስ ተገዝቶ ነበረ። በአጋጣሚ እንደዚሁ የሐምሌ አራት ዓለም አቀፍ የስነ ህዝብ ቀን ከቤተሰብ ምጣኔ ጋር አንድ ድር ስራ ሰርቼ ነበር ና ገጸ ባህሪው በጣም የደከመ ነው። 14 ልጆች ወልደዋል። 15ተኛ ነፍሰ ጡር ናት ሚስቱ። በልጅነታቸው ነው የተጋቡት። በቃ እሱም ከኑሮ በጣም ዝቅ ብሎ የሰፈር ሰው ሁሉ ሲጠራው አጥናፌ የጫጭቶች አባት ነው የሚለውና እሱ ላይ ራሴ ነኝ ገጸ ባህሪውን የሚጫወተው። አንድ ሰው መጣ መጣና ኦፍ ስቴጅ ድረስ መጣ። ልብስ እየለበስኩ ነው። ስም አለኝ። ልጅ ጸጋ ነው። እኔ ስምንት ወልጅ ያለው ገና አራት ይቀረኛል። ብትፈልግ ፈንድ አለኝ አስራ ስምንትም ሀያ ሜ ማድረስ እንትዱ የሱ ፋንታ ነው ብላ ገባኝ ኔ ኔ የሚጠበቀው ማስተማር ነው ነው ወደ ጋዜጠኝነት ትምህርት ቤት እንዴት አመራ ታዲያ? ከዛ በኋላ አቡነ ጴጥሮስ ያኔ የማሰልጠኛ በነበረ ሰዓት አሁን አዲስ አበባ ዩኒቨርሲቲ ስር ነው ያለው የጋዜጠኝነት ትምህርት ቤት ሆኖ እሱን የጀመርነው 97 ነው። እኔ ከዛ በፊት መስከረም አንድ 97 ዓመተ ምህረት ቡሌ ወረዳ የሚባል እዛ ተቀጠርኩኝ፣ ባህልና ማስታወቂያ እዛ በሪፖርተርነት ተቀጠርኩኝ። ኳሊፊኬሽኑ አስራ ሁለተኛ ክፍል ያጠናቀቀ ነው የሚል የነበረው እና በዛ ተቀጠርኩኝ። ከዛ በኋላ ግን የስራ ላይ ስልጠና ተብሎ ስልጠና እንወስድ ነበር በየአመቱ እየሄድን ጥሩ ጥሩ መምህራኖች ነበሩ። እዛ ስንማር አቡነ ጴጥሮስ ላይ 9798 እስከ 99 ድረስ እዛ እየሄድን ክረምት ክረምት እንማር ነበር። እኔ ደግሞ የኢትዮጵያ ሬዲዮ ትልቅ ባለውለታዬ ነው የምለው የቡሌ እያለሁ እጽፍ ነበር። አውደ ገጠር ሬዲዮ ፕሮግራም ነበር። ጽፍ አለውኝ እሸቱ ወርቁ ከቡሌ በጣም ብዙ አውደ ገጠር ላይ በምጽፋቸው ደብዳቤዎች ቡሌ ላይ ብዙ የተቀረፉ ችግሮች ነበሩ። ፍልፈሎች በጣም ፍልፈል ያስቸግረው ነበር አርሶ አደሩ። እና ያንን የሚሰሙ ኤን ጂ ዎች እየመጡ ፍልፈል ላይ ስራ የሚሰሩ ነበሩ። አርሶ አደሩ በቃ ፍልፈልን በማሳደድ ጊዜ ያጠፋ ነበር ብዙ። እና የአርሶ አደሩና የፍልፈል ግብግብ እንደዚህ በሚያዝናና መልኩ በምጽፋቸው ሮብና ሰኞ አውደ ገጠር ሬዲዮ ፕሮግራም ላይ እና ቡሌ በደንብ ያውቋታል ብዬ አስባለሁ። በሰዓቱ እና ትምህርቴን እንደጨረስኩኝ ግን መጨረሻ አካባቢ ላይ ሄድኩኝ። ዘነበ ወርቅ ነበር ያኔ ኢትዮጵያ ሬዲዮና አውደ ገጠር የሬዲዮ ፕሮግራም አዘጋጆች ክፍል ሲሄድ እሸቱ ወርቁ የሚባል ሰው ከቡሌ ታቃላችሁ? እንደዚህ ደብዳቤ ደብዳቤ ይዤን ሄድኩ ልኮኛል ምናምን አልኳቸው። አበራ ሙልዬለት እንደዛ እሱ መሰለኝና እሸቱ እሸቱ አዎ በጣም ይጽፍ ልጅ አለ ግን ደና ነው ምናምን ደና ነው በአካላት ታቀውም አልኩት። አላቀውም እሸቱ ወርቁ እኔ ነኝ። አይ አንተማ እንደዚህ ገዘፍ ብለ እሱ ኮ የሆነ ቀጭን ምናምን ቀጫጫ ሰው ይመስለኛል። የሚጽፋቸው ጽሁፎች ራሱ የቀጫጫ ሰው ጽሁፍ እዛው እየተማርን ከዛ በኋላ ያቺ እዛ የተማርኳትን ትምህርት ደግሞ እዚህ መጥቼ ልጆችን ማስተማር ነበረብኝ። ምክንያቱም ቡሌ የነበርኩበት ኤሪያ፣ ትንሽ ይከብዳል። ከስራ ከወጣ በኋላ የአንተን ስራ ከጨረስክ በኋላ ወደ ሌላ ነገር ትሄዳለ ወይ ወደ መጠጥ ወይ ወደ ጫት ምናምን። በጣም ብርዳማ ስለሆነ ራስን ሴቭ ማድረግ አይችልም። ኋላ ያለው አማራጭ ከኔ ጋር ከነበረው ያሬድ ዮሐንስ ይባላል፣ ወንድሜ ነው። በጣም ቤተሰብ ነን። ከእሱ ጋር ምን እንስራ ምናምን እን በቃ ማስተማርን ጀምር። እሱ የሆኑ የሆኑ ነገሮችን ካሜራ ባለሙያ ስለሆነ እሱ የሆኑ የሆኑ ነገሮችን ፋሲሊቴት ያደርጋል። ይችላል። እኔማ ማስተማሪያ እንትኖችን አዘጋጃለሁ። እንዲያለን ሶስት ሶስት ወር መሰረታዊ ጋዜጠኝነት ኮርስ ሶስት ወር የቲያትር ኮርስ እንዲህ እያለን እያለን አካባቢውን በደንብ ተላመድም ብዙ ልጆችንም ደግሞ የእውቀት ባለቤት አደረገን። ብዙዎቹም ደግሞ በዛ ተሞርኩዘው ዛሬም ላይ የተለያየ ስራ ቦታ ላይ ያሉ አሉ። እዛ መምህራኖች አሉ። ያቺን እንትን ካላቸው ዲፕሎማ ወይ ድግሪ ጋር አብሮ ተዳምሮ ወደ ሚዲያው እንዲመጡ እገዛ ያደረገበት ሁኔታ አለና አሁን ዛሬ ላይ ዲላ ዩኒቨርሲቲም የአዲስ አበባ ፖሊስ ቴሌቪዥን ፕሮግራም ዝግጅት ክፍል ውስጥም ያኔ ድሮ ኢሳት አሜሪካ በነበረ ሰዓት እዛም ላይ አንድ ሁለት ልጆች እዛም ላይ የሚሰሩ ነበሩእና ለነዚህ ለነዚህ በር ከፍቷል ብዬ አስባለሁና እኔንም ከብዙዎች ጋር አስተዋውቆኛል። እኔንም ከተለያዩ ሱሳሱስ ነገሮች ቆጥቦኛል። የበጎ አድራጎት ስራም ደግሞ ሌላው የምትታወቅበት ዘርፍ ነው። በጎ አድራጎትን ያመጣው ምን መሰለህ በዋናነት እኔ ገንዘብ ኖሮኝ ለሰዎች የሆነ ነገር አድርጌ አይደለም ግን መደገፍ ኢቨን አይዞ ማለት ሲወድቁ ማንሳት መደገፍ እንዲነሱ ሲፈልጉ ማገዝ በራሱ ቀላል ነገር አይደለም፣ እና እሱ ነው የእኔ ዋናው። ከዛ ግን አለም አቀፍ የኤድስ ወረርሽኝ ያመጣው ችግር ቀላል አይደለም። ኤች አይቪ ያመጣውን እኛ አካባቢ ደግሞ ማህበረሰቡ የንግድ ኤሪያም ከመሆኑ አካሽ ቅሮፕ ኤሪያ ከመሆኑ አንጻር ከሌላ አካባቢ ብዙ ሰው ይመጣል፣ ከዚህም አካባቢ ሌላ ሰው ብዙ ሰው ይወጣል ና ለኤች አይቪ ኤድስ ተጋላጭ የመሆኑ ቴንደንሲ በጣም ሰፊ ነበር። ለዚህ እዚህ ላይ ማስተማር ነበረብን፣ እና ይህንን የጀመርነው በነገራችን ላይ በጽናት የቲያትር ክበብ ውስጥ ነው። ጽናት የቲያትር ክበብ በገንዘብ የሚሰራ ክበብ ሲሆን ግን ምንድን ነው ያደረግነው? እያንዳንዳችን ከመጣንበት ቀበሌ አንዳንድ የጸረ ኤድስ ክበብ ማቋቋም አለብን ብለን ወስነን፣ በስምንቱም ቀበሌ ስምንት የጸረ ኤድስ ክበብ አቋቋምን። ከዛ በየሳምንቱ መድረክ ከሌለን ቅዳሜ ቅዳሜ እየሄድን እዛ ላይ ስለ ኤችአይቪ ኤድስ ማስተማር ነበር። ያ ተሳክቶልናል። ከዛ ደግሞ ያደረግነው ምንድን ነው እኛ ተመርምረን እራሳችን እናወቅን። ግን ያወቁትስ በሰው የተገለሉ ብዙ እንትኖች አሉ። እነሱን መደገፍ አለብን ብለን ሆስፒታል ላይ የተኙትን ቤተሰብ የሌላቸውን ቤተሰብ እያላቸውን ቤተሰብ አውቆ የራቃቸው ብዙዎች አሉና እነሱን መንከባከብ፣ መደገፍ ከዛ በኋላ ደግሞ ወላጆቻቸውን ያጡ ህጻናትን መደገፍ። አንዱ አንዱን ማድረግ ሲጀምር፣ አንተ በጀመርከው በጎ ነገር ሌሎችም ይሳተፋሉ ና እያደገ በቡድን የጀመርነው ነገር ደግሞ ቡድኑ ሲፈርስ ወደ ተናጠል እያመጣ ነው። አሁን እግዚአብሔር ይመስገን ብዙ ልጆች አሉ ከኔ ጋር አብሮ የሚንቀሳቀሱ ዊልቸር ለሌላቸው ዊልቸር፣ ዋይት ስቲክስ ለዓይነ ስውራን ነው። ዋይት ስቲክስ ብቻ ነኝ ሳይሆን ከብዙዎቹ ጋር በየአመቱ ደግሞ፣ ምንም አይነት ነገር ደብተር የመግዛት አቅም ለሌላቸው 150 እስከ 500 ተማሪዎች በየአመቱ ደብተር፣ እስክሪብቶ እንዲያገኙ የማድረግ ስራ እየሰራ ነው። እዚህ ውስጥ ደግሞ ትልቁን ድርሻ የሚወስደው ዓለም አቀፍ የዲላና አካባቢ መታወቂያና መረጃጫ ግሩፕ ይባላል። እነሱ ከኛ ጋራ እዚህ እንዳስተባባሪ ሆኜ የምላቸውን ነገር የምጠይቃቸውን ነገር እያደረጉ እንደዚህ የበጎ አድራጎቱን ስራ እንዲሳካ እያደረጉ ነው። አሁን ስታዲ የስራ ሁኔታ? አዎ አሁንም ያው ጌዲዮ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ውስጥ እየሰራው ነው። ጥሩ ነው። በርካታ ስራዎችን ከዚህ ከጌዲዮ ማህበረሰብም ጋር ተያይዞ ብዙ ስራዎችን ከባህል ከቋንቋ ከታሪክ ጋርም ብዙ ስራዎችን ሰርቻለሁ፣ ሰርተናል ማለት ነው የሚሻለው ምክንያቱም ከኔ ጋር በተለይ በተለይ የሬዲዮ ሀንስ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ ነው በአሁኑ ሰዓት እሱም በጣም ብዙ ብዙ ውጣ ውረዶችን አሳልፈናል፣ እና በጋዜጠኝነት ሙያ ውስጥ የተማርኳቸው ብዙ ነገሮች አሉ። የዘለልኩት እንዴት እንደዘነጋሁት፣ ስለ ቲያትሩ ካነሳን ማለት ነው። ከዛ ደግሞ ፊልምም ላይ እንደዚሁ ተሳትፎች ነበሩ። አንድ ፊልም ላይ ነው ካልተሳሳትኩ። አዎ፣ አንድ ፊልም አለን። መጀመሪያ ድርሰቱ የቤተ ክርስቲያን ድራማ ነው። ድርሰቱ የአቤል ፍቅሬ ነው። እንደ ቀልድ ነው። በአንተ ድርሰት ለምን ፊልም የፊልም አጻጻፍ አንማርም ተባለ። ና የፊልም አጻጻፍ መጽሐፍ ገዛ። ከዛ በኋላ ያንን የእሱን ድርሰት ወደ ፊልም ቀየር። ጌዲዮ ብሔርን እሴቶች ጨመርንበት። ከዛ በኋላ ጥሩ አዳበር ነው። ሌሎችም ልጆች መጡ። በቃ በእኛ አቅም ብቻ ሳይሆን አገራዊ እይታ እንዲኖረው ስክሪፕቱ አዲስ አበባ ሄዶ መገምገም አለበት ተባለ። ና አዲስ አበባ ወስዶ ራሱ አስገመገመው። አቤል ርዕስም ሰጠ ነው ካሜሶ ብለን ርዕስ ተሰጠ አሁን ምን ቀረኝ ብለህ ነው? ፊልሙ ላይ ያለው፣ ቲያትሩ ላይ ያለው፣ ጋዜጠኝነቱ ላይ ያለው፣ ከዚህ በኋላ እንግዲህ የሆነ ሾንጎ ላይ ቁጭ ብለህ መመረቅ ብቻ ነው የቀረው ማለት ነው። በእነዚህ ሁሉ ጉዞ ውስጥ የሚቆጭ አጋጣሚ አለ? አይ ብዙም የሚቆጨኝ ነገር የለም። ቅድም እንዳልኩ አንዱ የኔ ቁጭቴ ነበረው ብሔራዊ ቲያትር ላይ የነበረው የዛ ቲያትር አለማሳካት አንድ ቁጭቴ ነው። ከዛ ውጭ የሚቆጨኝ ነገር ብዙም የለም። ለምን ነገሮች ሁሉ በእግዚአብሔር የሚሆኑ ነው ብዬ ስለማመን፣ እግዚአብሔር የፈቀደው ነገር ነው። ዛሬም እየኖርኩት ያለሁት እግዚአብሔር የፈቀደው ነገር ነው። ባላሰብኩት ወቅት ቤተሰብ ሰጥቶኛል። በጣም የምወዳት ሚስት አለችኝ፣ የልጄ እናት። አንድ ልጅ ነው ያለኝ። ሳገባ እኔ ያልደገስኩም በነገራችን ላይ፣ ድግሱም በሙሉ የቻሉት ሌሎች ሰዎች ናቸው። እናቴም አባቴም አደሉ፣ ሚዜዎቼ ምን እኔ ያወጣሁት ውጭ ለሰርጌ በጣም የሀብታም ሰርግ ነበር የሚመስለው። እና ያ ሁሉ ያደረጉት በጣም የሚወዱኝ ሰዎች ናቸው። እኔ አድርጉልኝም ብዬ ጠይቄ ሳይሆን እነሱ ማድረግ አለብን ለእሸቱ ብለው ያደረጉትና በጣም የሚገርም ሰርግ ነበረ። ማለት በመልስ አይነት ነገር ነው የነበረው። አሁንም የምኖረው ኑሮ እግዚአብሔር የተመሰገነ ይሁን፣ የሚቆጨኝ ነገር የለም። እንደውም አሁን በጣም በብዙ መልኩ ደስተኛ ነኝ። አሁን ሌሎችም ያልነገርኩ ብዙ የምሰራቸው ስራዎች አሉ። አንዳንዴ ወደ ትውልድ አካባቢም እሄዳለሁ። ወደዛም አካባቢ ሄቼ እዛም አካባቢ ላይ ያለው ማህበረሰብ አንዳንድ ድጋፍ የሚያገኝበትን መንገድ ሞክራለሁ ከጤና ጋር አንዳንድ ችግሮች አሉ፣ ከመንገድ ጋር ችግሮች አሉ እና እነዚህ እነዚህ ነገሮች ላይ ሰዎች ተጋግዘው ከመንግስት መንግስትን ብቻ ከምንጠብቅ እኛም የበኩላችንን የሆነ ነገር አድርገን በኋላ ላይ ያንን አይቶ መንግስት መጥቶ ሊያሻሽለው ይችላል የጀማመርናቸው ነገሮች የሚል እሳቤ ስላለኝ እዚህም እዛም እያልኩ አንዳንድ ስራዎችን እየሰራው ነው። እዚህም በግል የምንሰራቸው ስራዎች ከልጆች ጋር ያለኝንም ግንኙነት ጥሩ ስለሆነ ደስ የሚል ጊዜ ነው እንጂ እያሳለፍኩ ያለሁት አሁንም የሚቆጨኝ ነገር ብዙም የለ። እሸቱ ወርቁን ስላካፈለን የሕይወት ተሞክሮቹ አመስገኘው ተሰነባብተናል። እናንተም ውድ አድማጮቻችን አብራችሁን ስለነበራችሁ ምስጋና ይድረሳችሁ። ያዕቆብ እንግዳ ወርቅ ነኝ። መልካም ጊዜ።